ጤና ይስጥልን ውድ የተራራው ሚዲያ ቤተሰቦች፣ የዕለቱን ዜናዎች ማሰማት እንጀምራለን። እናት ፓርቲንና ኢሃፓን ጨምሮ በርካታ ተቃዋሚ ፓርቲዎች ትብብር ለኢትዮጵያ አንድነት በሚል ስያሜ በቅርቡ የተመሰረቱት ህብረት በአማራ ክልል ሰሜን ወሎ ዞን በሳንቃ ከተማ በአንድ ጤና ጣቢያ ላይ መስከረም 17 በተፈጸመ የድሮን ጥቃት የሶስት ሰዎች ህይወት ማለፉን ማረጋገጣቸውን አስታውቀዋል። ህብረቱ በጥቃቱ ከተገደሉት በተጨማሪ አንዲት የጤና ጣቢያ የጽዳት ሰራተኛ እና አንድ የስድስት ዓመት ህፃን ከፍተኛ የአካል ጉዳት፣ ሶስት የጤና ጣቢያ የህክምና ባለሙያዎች ቀላል የአካል ጉዳት እንደደረሰባቸው ጠቅሷል። ከላሊበላ ቅርሶች መካከል ከሆነው ገነተ ማርያም ቤተክርስቲያን አቅራቢያ በተፈጸመ ድሮን ጥቃትም በቅርሱ ደህንነት ላይ ስጋት መፍጠሩን ነዋሪዎች መናገራቸውን ህብረቱ ገልጿል። ህብረቱ ግጭቶች በተኩስ አቁም እንዲቋጩም ጠይቋል። አሜሪካ የኢትዮጵያ መንግስት የከተሞች የኮሪደር ልማት ያስከተለው መፈናቀል የባለሀብቶችን የኢንቨስትመንት ፍላጎት ገድቧል ስትል ውጭ ጉዳይ ሚኒስትሯ ባወጣችው ዓለም አቀፍ የኢንቨስትመንት ሪፖርት በኩል ተችታለች። ልማቱ የንግድ ስራ ማካሄድን በማይቻል ሁኔታ እንዳደረገው እና በቀጠናው በኮሪደር ልማቱ ያልተነኩ የንግድ ስራዎችንም ከንግዱ እንዲወጡ ማድረጉን ሪፖርቱ ጠቅሷል። የተወሰኑ የልማቱ ተፈናቃዮች ያለምንም ማስጠንቀቂያና ጠመንጃ ተደቅኖባቸው ከይዞታቸው እንደተነሱ የጠቀሰው ሪፖርቱ ግጭት በሚካሄድባቸው በአማራና ኦሮሚያ ክልሎች ምግባር የጎደላቸው ባለስልጣናት ወይም የታጣቂ ቡድኖች በተደጋጋሚ የግል ንብረቶችን ይነጥቃሉም ብለዋል። በሌላ ዜና በአማራ ፋኖ ብሔራዊ ኃይልና በብልጽግና ኃይሎች መካከል በተደረገ ውጊያ ዛሬ አጥቢያ ሌሊቱን ጀምሮ በተደረገ ተጋለው ተንታ ወረዳ ሙሉ በሙሉ በፋኖ ቁጥጥር ስር ገብተዋል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ እዝ ልጅ እያሱ ኮር ቤት አማራ ክፍለ ጦር በአሁኑ ሰዓት በከተማዋ ሕዝባዊ መዋቅር እያዋቀረ ይገኛሉ ሲሉ የደረሱን መረጃዎች ያመለክታሉ። የኤርትራ ውጭ ጉዳይ ሚኒስተር ኦስማን ሳለህ የኤርትራ ወደቦች ለውጭ አገራት ወታደራዊ ወይም የባህር ኃይል ጣቢያነት ክፍት እንዳልሆኑ ሰሞኑን ኒውዮርክ በተካሄደው የወደብ አልባ አገራት ስብሰባ ላይ አስታውቀዋል። ኦስማን በወደብ ዙሪያ የውጭ ሽምግልና ፖለቲካዊ ተቀባይነት እንደሌለውና በሕግም አስፈላጊ እንዳልሆነም ገልጸዋል። ወደብ የማግኘት ጉዳይ የንግድ ጉዳይ እንጂ ፖለቲካዊ ወይም ወታደራዊ ጉዳይ አለመሆኑን የገለጹት የኤርትራ ወደቦች ለንግድ ሆነ ለሎጂስቲክስ አገልግሎት መጠቀም የሚቻለው በኤርትራ እና ኤርትራ በምትመርጣቸው አጋሮች መካከል በሚደረግ ቀጥተኛ ድርድር መሆኑን ተናግረዋል። ኤርትራ በወደብ የንግድ አገልግሎት ዙሪያ በእኩልነትና ፍትሐዊ መርሆች ትብብር ለማድረግ ዝግጁ መሆኗንም ኦስማን አረጋግጠዋል። በሌላ ዜና በፈረንሳይ የደቡብ አፍሪካ አምባሳደር ሞተው መገኘታቸውን የፈረንሳይ ፖሊስ አስታውቋል። አምባሳደር ኢማኑኤል ማቴው በአረፉበት ሆቴል ሞተው የተገኙት ዛሬ ነው ተብሏል። አምባሳደር ማቲው በፓሪስ ከሚገኘው በሰማይ ጠቀስ ሀያት ሆቴል ከ22ኛ ፎቅ ሳይዘሉ እንዳልቀሩ ቢነገርም ሮይተርስ የዜና ወኪል የጠቀሳቸው የፈረንሳይ ፖሊስ ቃል አቀባይ በጉዳዩ ላይ ሐሳብ ከመስጠት ተቆጥበዋል። በፈረንሳይ የደቡብ አፍሪካ ኤምባሲ ተጨማሪ መረጃ ለማግኘት በዜና ወኪሉ የተደረገው ጥረትም ስልክ ባለመነሳቱ ለጊዜው እንዳልተሳካለት ዜናው አክለዋል።